ሰላም ሙስሊምም ክርስቲያንም እንዴት አመሻችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አድርግቶ የጠብቃችሁ ክፉን ያርቅላችሁ በመንገዳችሁ ሁሉ እሱ ጠለላ አምባ ጠለላ የሆነላችሁ ያሰባችሁትን ያቀዳችሁትን ያዘ ያቀዳችሁትን ሁሉ ይፈጽምላችሁ እያልኩ ይመጥቻለሁ እግዚአብሔርን። እኔ ስሰራ ግን ደስ የሚላችሁ ልጆች ኔገር እግዚአ ጂጂ እያሰሪም ጂጂ እያሰሪም እያላችሁ ምጽፉልኝ ግን እውነት በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ ብያለው ማለት ነው። ዛሬ እና ያብ መጥተዋል። ያብ ልዑልና ኪራ እንደዚሁም ልዩ ሄልሻ መጥተዋል ማለት ነው። ዛሬ እንደውም ደስ የሚል ደስ የሚል ያቀረቡት የይቅርታ ጊዜ ነበረ። ልዑልም እኔ ልዑልን ዛሬ አደነቅሁት። እግዚአብሔርን እኔ ራሴ መርዤ ይዤው ነበረ። በቃ መጥፎ ሰው አድርጌ ነበረ በጭንቅላቴ የሳልኩት ማለት ነው። በሱ ምክንያት ነው እነዚህ ልጆች የሚበጣበጡት እያልኩኝ መርዤ ነበረ ያስኩት። እግዚአብሔር ምስክሬ ነው። ግን ዛሬ አከበርኩት። ያ የውስጥ የመረስኩትን ሁሉ ምንጥቅ አድርጌ ነው ያወጣሁት ማለት ነው እና በጣም አከበርኩት። የጓደኛህን ደስታ ለማየት ስለፈለክ አንተና ያብ ይቅር ስለተባባላችሁ፣ ልዩ በጣም ነው የገረመች። እየወደደችው አሳልፋ ስለምትወደው የእሱን ደስታ ፍለጋ ብላ ሁለቱን ለማስታረቅ የሄደችበት መንገድ ራሱ የሚገርም የሚደነቅ ነው እና ሁላችሁንም እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። ልዑል ይቅርታ ስለተባባላችሁ በጣም ነው ደስ ያለኝ። እናንተ ሁለታችሁ ከተስማማችሁ፣ እናንተ በሁለት አንተና ያብ ከተስማማችሁ፣ ዋናው የጥል የጥል መንስኤ አንተን ብለን ነው። ሁላችንም የእንትን ያልንክና በዛ ምክንያት ብዙ ሰው ጠምዶሃል። እኔ ላይ ሁሉም አልፈልግ ልጅ ነበርኩኝና፣ ዛሬ ይቅርታ ይቅርታ አንደበት ስላወጣክ እግዚአብሔር ያክብር እሱ ይጠብቅ። ጓደኛ ማለት እንዲህ ነው። ከእንደገና ደግሞ ሁለቱ እንዲታረቁ ያደረግከው ነገር በጣም ነው ያስደሰተኝ። ገባች። አሁንም ቢሆን ሁለቱን እንደምታስታረቁ ተስፋ አደርጋለሁ። ልዩ እስከሚስታረቁ ድረስ እኔ አልተውም ብላለች። ኪራም አለ እንትና ነው ልዑልም ስላለ ሁሉ ነገር መልካም ይሆናል። ሁለቱ ይዋደዳሉ። ሄሉ ትወደዋለች፣ ያው ንዴት ላይ ስለሆነች ነው። ያብም ይወዳታል፣ ምክንያቱም ቅስሙ ልክ አይደለም እንትኑ። ስለዚህ ሁሉን ነገር መድኃኔዓለም አምላክ ያስተካክለዋል። አንዳንድ ሰዎች ደግሞ እንዳልክ እንዳልክ እንዳልክ የምትሉ በመጀመሪያ ሄሉ በአንገቷ ቢላ ቢገባ ከእንዳልክ ጋር አትታረቅም። እናንተ ሄሉን አታቋትም ማለት ነው ሄሉን አታውቋትም ማለት ነው። የእንዳልክና የያብ ሰማይና ምድር ልዩነት ነው ያለው። ገባችሁ? ያብ አንደኛ ሄሉ ማጥፍታለች፣ ያብ ማጥፍቷል። ይህ በንግግር የሚፈታ ነው። የእንዳልክ ግን ያሳለፈችውን ነገር አይደለም። እሷ ቤተሰብ ራሱ የሚቀበለው አይመስለኝም። ግን መሞከር ጥሩ ነው። ግን አይመስለኝም፣ አይመስለኝም። ስለዚህ እናንተ ባላችሁት መንገድ የሚሆን አይደለም። በፍጹም አይሆንም። እናንተ እንዳልክ እንዳልክ ይሻልሻል ስላላችሁ ህይወቷን እሷ ጠንቅቃ ባለፈው ደግሞ መልስ ሰጣለች። ባለፈው በቲክቶክ መልስ ሰጥታለች እኮ በፊት በታመምኩ ጊዜ በወደቅኩኝ ጊዜ እንደዛ በመሆኑ ጊዜ የት ነበራችሁ? ዛሬ ዛሬ ነው እንደኔ መልካምነት የታያችሁ ብላ እኮ እሷ መልስ ሰጥታለች እኮ ቲክቶክ ላይ ለዛውም እያንቀጠቀጣት ነው መልስ የሰጠችው እና ድጋሚ ለዛውም እኮ ስለ ናቀችው ነው መልስ ራሱ ወታ የማትሰጠው። እሱ ብዙ ብዙ ነገር ይለፈልፋል እስካሁን ድረስ እንኳን መልስ አልሰጠችውም። እንደውም ናቲን አክብራ መልስ ሰጥታለች። ለእንዳልክ ግን አምስት ሳንቲም መልስ አልሰጠችውም ወታ ማለት ነው። ምክንያቱም የጣለችውን ነገር መልሳ አታነሳውም። ሄሉን ሁሉም ጠንቅቆ ያውቃታል። ገባችሁ? በጣም ጠንቅቀን። እንጃ በፍፁም እንኳን እሷ ቤተሰቦቿ ራሱ እሺ የሚሉት አይመስለኝም። እግዚአብሔርን ነው ምላችሁ። ግን የያብና የእሷ አንድ አይደለም። ያብና እሷ በንግግር መፍታት ያቃታቸው ዋናው ልዑል ነበረ። የልዑል ድንበሩ ጥሶ ይቅርታ ከተዳረሱ ኪራም፣ ልዑልም ልጅቷም ዝም ስለማይሉ፣ ሁለቱም ስለሚዋደዱ ራሳቸው ቀዝቀዝ ሲሉ ወደ ራሳቸው ሲመለሱ ይታረቃሉ። በዛ ላይ ደግሞ እግዚአብሔር ይመስገን ነገሮችን መድኃኔ ዓለም ያዘጋጃል፣ ያስተካክላል ብያለሁ። አሁንም ለአንዴም ለመጨረሻ ነው የምለው፣ ምንድን ነው የእሷን ደስታ ነው ማየት የምንፈልገው። ስንመሰክር ለእውነት መስግን ለአንገታችን ማህተብ ሰው ወድደን ጠላን የሚጨምርልንም የሚቀንስልንም ነገር የለም። የአንዱን ህይወቷን ሳጨርስ ወደ ሌላ ህይወት ዘላ እንድትሄድ የምታስቡ ሰዎች እኔ ግርም ነው የምትሉ ማለት ነው አሁንም ቢሆን ያብና ሄሉ መቼም አይለያዩም። እውነተኛ ፍቅር ነው። ያሉ ልዩ ከመሀል ወታለች የው እሷንም ይቅርታ ብላ ሁለቱን ለማስታርቅ ጥረት እያደረገች ስለሆነ በሄሉ ሄሉ ልዩን አልነበረ የምጠረጥረው ልዩል ችግሯን ፈታለች። ሲቀጥል ደግሞ ልዑል እሱ ደግሞ ልዑልን ነበረ ልዑልንም ከልቡ ይቅርታ ጠይቋል። ሁለቱ ሁለቱ ይጨርሱታል። እንደውም ልዑል ምን አለ ለአንድ ወር ያህል እኔ ርቃችኋለሁ ነገሮችን እናንተ ማስተካከል አለባችሁ ብሏል። ኪራ በመሀል ከገባ እግዚአብሔር ጣልቃ ገብቶ ያስተካክለዋል ብዬ ነው የማስበው። እመብርሃን፣ ሰማይና ምድርን የፈጠረ ቸሩ መድኃኔዓለም በመሀላቸው ጣልቃ ይገባል። አይወዳትም የምትሉ ሰዎች ደግሞ እግዚአብሔር አምላክ በዘመናችሁ ሁሉ የምታፈቅሩ ባል ማለት ነው የምታፈቅሩት የያዛችሁት ፍቅረኛችሁ ሁሉ እንደው እድሜ ልካችሁን እያሰቃያችሁ ይኑር የሰው ፍቅር የማያስደስታችሁ የሰው ደስታ የማያስደስታችሁ ሰዎች ማለት ነው የራሳችሁን ፍቅር እንትን እያላችሁ ይሄ ሰው አይወዱም የእሱን ልብ መርምራችኋል የእሷን ልብ መርምራችኋል መርምራችኋል ወይ ልዩ እኮ አብራው እኔን አያፈቅረኝም። ከምንም በላይ እየተጎዳን ያለችው የምትፈልገው ልጅ ነች እየመሰከረችለት ያለችው እግዚአብሔር እንደ በዘመናችሁ የማይወዳችሁን ሰው ይስጣችሁ። ክፉዎች ናችሁ፣ በጣም ክፉዎች ናቸው። የሰው ደስታ የማያስደሰ ምን አለበት አሁን ከያብ ጋር ብትኖር እግዚአብሔርን ቆፍጣና ሰው ትዳርን በደንብ መያዝ የሚችል ሰው ነው። ጥፋታቸውን ካረሙ እሷም ጥፋቷን ካረመች እሱም ጥፋቱን ካረመ ያለበትን ሀይለኝነት ከተወ እሷም ሀይለኝነት እሉሃን ከተዎች ምርጥ ህይወት ነው የሚኖሩት። ምርጥ ምክንያቱም በልባቸው እውነተኛ ፍቅር አለ። ሲቀጥል ደግሞ እንዳለች ከሆነ እውነት ክብረ ንጽህናዋን ሰታው ከሆነ መቼም ቢሆን ከልቧ አታወጣው መቼም ቢሆን ማለት ነው። ይሄን ያህል ደረጃ ያደረሳቸው አብረው አንሶላ ተጋፈዋል፣ በቃ አብረው ተኝተዋል፣ አብረው የሆነ ነገር ፈጽመው ነው ይሄን ያህል ደረጃ በልጅ ደረጃ እንኳን የደረሱ። ስለዚህ ክብረ ንጽህናዋን ከወሰደ የፈለገ ነገር ቢሆን እሱን ማጣት አትፈልግም። በንዴት ነው አሁን ንዴት ላይ ከሆነች ያው ነገሮቹ እስኪበርዱ ድረስ ወደ ራሱ እስክትመለስ ድረስ እንትን ሊሉ ይችላሉ። ስለዚህ እግዚአብሔር ያሸንፋል። እግዚአብሔርን የያዘ ወድቋ ወድቅም አሁንም ቢሆን ከሄሉም ከያብ ጎን ነኝ። የጠላኝ ይጥለኝ። ግን ልዑልን እናቴ ትሞት ከልቢ ውስጥ እንዲህ አውጥቼዋለሁ። በቃ ይቅር ብየዋለሁ። ምክንያቱም ዛሬ ያሳየው ፍቅር በእኔ ምክንያት ብሎ የተናገሩ የጠየቅን ይቅርታ ያለ ልጆች፣ ልባችንን ክፈቱ በቃ በንጹህ ወንድም ልናከብረው ይገባል ብዬ ነው። ልዩም ቢሆን እግዚአብሔር ያክብርሽ፣ የሰውን ደስታ ስለምትፈልጊ ማለት ነው። በሁለቱ መሀል መድኃኔዓለም ይገባል፣ እግዚአብሔር አምላክ ጣልቃ ይገባል። ያብ ንዴት ላይ ነው፣ ሄሉም ንዴት ላይ ስለሆነች ነው እንጂ ሁለቱም አይጠላሉ። አይወድሽም የምትሉ ግን መብርሃን፣ እንዲ የማይወዳችሁ ባል ይስጣችሁ፣ በህይወታችሁ ስቅት ታድርጋችሁ። ክፉዎች ናቸው፣ የሰው ደስታ የማያስደስታችሁ፣ የሷን ደስታ ማየት የማትፈልጉ ማለት ነው። እኔ ማምነዋለኝ ያብና ሄሉን ያገናኘው ራሱ መድሃን ያለም ነው። የዛሬዋ ቀን እንዲመጣል ብለን አስበን ነበረ እንዴ? እንደዚህ ቆሞ ያወራሉ ብለን አስበን ነበረ እንዴ? አላሰብንም። ለይቅርታ እንዲበቃሉ ብለን አስበን ነበር እንደ አላሰብንም። የዛሬውን ይህን አይተን የነገውን ደግሞ መድሃን ያለም ያውቃል። የነገውን እግዚአብሔር ያውቃል። የዛሬውን የአምስት ደቂቃ ነገር አናቅም። የነገውን እግዚአብሔር ያውቃል። ከልቧ እንደምትወደው ልዑል ተናግሯል። ለያብም ማለት ነው እየተጎዳች እንዳለ ልዑል ለያብ ነግሮታል። እንትና ደግሞ ልዩ ደግሞ እሱ እንደተጎዳ እንደሆነ ነግሮ ተናግሯል። ስለዚህ አጠገቡ ያለው ልዑል ሄሉ እየተጎዳች እንደሆነ ከተናገረ፣ አጠገቡ ያለው ልዩ ከተናገረች እናንተ ምን ቤት ናቸው? አጠገብ ያሉ ሰዎች እየመሰከሩ ሁለቱ እየተጎዳዱ ሁለቱ እንደሚዋደዱ እንደሚፋቀሩ እየተናገሩ እናንተ ነጭው ዥንጉርጉር በሚናገሩት ነገር እየመዘናችሁ ክፉ የምትናገሩ እድሜ ልካችሁ መድኃኔ ዓለም ክፉ ነገር ይልቀጥባችሁ። በጣም የሰው ደስታ ማያስደስታችሁ ገባችሁ። እነሱ ግን አይለያዩም። መድኃኔ ዓለም ሰማይና ምድርን የፈጠረ እግዚአብሔር ያጣምራቸዋል፣ አንድ ያደርጋቸዋል። አንድ እኔ በፍጹም አይለያዩም ብዬ እስከ መጨረሻዋ ድረስ አብሬ እቆማለሁ። ሄሉንም አልወቅጥም፣ እሱንም አልወቅጥም ሲያጠፉ ግን ሄሉንም ምናገረውን እናገራል። ለያበም እስኪበቃው አስታጥቋለሁ። ለምን የአንገቴ ላይ ያለው ማህተቤ ያቃጥለኛል። ስትቆሙ ለእውለት ቁሙ፣ ስትቆሙ ለመስቀላችሁ ስትሉ ቁሙ። ማንም አያችሁም። እግዚአብሔር ግን ከሰማይ ሆኖ ያያል። ሄሉን ስታጠፋ ውቅጥ ነው ማደርጋት፣ ያብም ሲያጠፋ ውቅጥ ነው ማደርጋት። ግን ስለ ማህተቤ እኖራለሁ። እኔ ሰው ወደደኝ አልወደደኝ አያገባኝም። መድኃኔዓለም ሰማይና ምድርን የፈጠረ ቸሩ መድኃኔዓለም ሁለቱን ያገናኛቸዋል። ሁሉንም ነገር እመብርሃን ታስተካክለዋለች። የሁለቱን ደስታ ነው እንጂ ክፏቸውን እግዚአብሔር አያሳይ። ያሰቡትን መሻት ሁሉ ይፈጽምላቸው። በመሃላቸው ገብቶ ሊያጣላቸው የተዘጋጀ አጋንንት ሁሉ ቅዱስ ሚካኤል በሴፉ ይቆራርጥላቸው። በልባቸው ውስጥ ቂም በቀል የያዙትን ሁሉ ቅዱስ ገብርኤል ከልባቸው ውስጥ መንጭ ወይቅን በቀልን አውጥቶላቸው የሰላም የፍቅር ደስታን አ ኑሯቸው እኛንም ለማየት ያብቀን ያብቀን አውቀን። በቲክቶክ ላይ ብዙ ነገር ተናግራ ይሆናል፣ ንዴት ላይ ስለነበረች ነው። ብንዴት ላይ ሲኮን የሚናገረው ነገር አይታወቅም። ስለዚህ ሁላችሁ እንዲህ ብላለች እንዲህ ብላለች ብላችሁ ጣት ከምጠቆሙ ለማፋቀር ሞክሩ። ሁለቱም አይለያዩም፣ እመብርሃን ጣልቃ ትገባበታለች። ያበን ያመጣው እራሱ እግዚአብሔር ነው፣ ማንም አይደለም። ምን አለ ለአንቺ ያለውን ፍቅር ለኔ ቢሰጠኝ እኮ ነው ያለችው። ገባችሁ? ምን ያህል እንደሚወዳት እንግዲህ፣ ራሷ እየተጎዳች አሳልፋ ለሄሉ ነው ያበን እንትን ያለችውና እግዚአብሔር የጀመረውን ማንም አይዘቀው። እግዚአብሔር የሚሳነው ነገር የለም። እኔ ደግሞ መድሃኒ ዓለምን አምነው ነው አለው እና፣ መልካም ምሽት ውዶች።